ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 12 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የህሊና እስረኛው አገዛዙ በሴት ልጅ ማህጸን እጅ እየሰደደ የሚፈጽመውን ሰብአዊ ክብር የሚነካ የፍተሻ መንገድ እንዲያቆም ጠይቀዋል። አፋብሃ ቴዎድሮስ እዝ ግዙፍ የኮማንዶ ኃይል ሲያስመርቅ፣ አፋብሃ በላይ እዝ ደግሞ ከባድ ውጊያ እያደረገ ነው። ዝርዝሬ የግንባር መረጃዎችን ይዘናል። ግብጽ በቀይ ባህር ዙሪያ ኢትዮጵያ መወሰን አትችልም ስትል ብልጽግና ደግሞ ጌታቸውና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 የህሊና እስረኛው አገዛዙ በሴት ልጅ ማህጸን እጅ እየሰደደ የሚፈጽመውን ሰብአዊ ክብር የሚነካ የፍተሻ መንገድ እንዲያቆም ጠየቁ። መሪጌታ በላይ አዳሙ በእነ አቶ ዮሐንስ ባያሌው መዝገብ በሽብር የተከሰሱ ሲሆን፣ የቅሊንጦ ማረሚያ ቤትንና ኃላፊዎችን በተመለከተ በፌዴራል ከፍተኛ ፍርድ ቤት ጥቅምት 10 2018 በነበረ ችሎት አቤቱታ አቅርበዋል። በአቤቱታቸው መስከረም 29 2018 ለጥየቃ በመጣች ባለቤቴ ላይ በፍተሻ ስም ከመድፈር የማይተናነስ ወንጀል ፈጽመዋል ሲሉ ገልጸዋል። ፍተሻው ልታዘምኑ ይገባል እንጂ እስከ መቼ ነው በሴት ልጅ ማህጸን እጅ እየሰደዳችሁ የምትፈትሹት? ይኮ ሰብአዊ ክብርን የሚነካ ወንጀል ነው ብለዋል። ይህን ቅሬታዬን ለቅሊንጦ ማረሚያ ቤት አስተዳደር ለማቅረብ በመሄድበት ጊዜ በኢንስፔክተር ድሪባ ሰንበቶ ቢሮ ውስጥና በር ላይ በብዙ ሰዎች ፊት ክብሬ ተገፎ በካቴና እጄን ታስሬ በከስክስ ጫማ ተደብድብ ያለው በእጄ ላይም ጉዳት አድርሰውብኛል። ተገቢ ሕክምናም አላገኘውም ሲሉ ገልጸዋል። እኔም ብቻ ሳይሆን የተፈጠርኩበትን ማንነቴን የሚነካ ስድብ ሰድበውኛል ሲሉ የገለጹት የህሊና እስረኛው ነው። ከነበርኩበት ዞን አራት ወደ ዞን ሁለት አስገድደው እንድዛወር አድርገዋል። አይነ ስውር ቤተሰቤ ለመጠየቅ በማይመቻት ቦታ ወስደውኛል ብለዋል። ተገቢ የሆነ ህክምና እንዳገኝ ከዞን ሁለት ወደ ነበርኩበት ዞን አራት እንድመለስ፣ ቤተሰቦቼን በተለይ ደግሞ አይነ ስውር አክስቴን ለመጠየቅ በሚመቻት ቦታ እንዳገኛት ቢፈቀድልኝ፣ ኢሰብአዊ የሆነ ፍተሻ እንዲቆም ለማረሚያ ቤቱ ጥብቅ ትዕዛዝ እንዲሰጥልኝ ሲሉ ፍርድ ቤቱን ጠይቀዋል። ፌዴራል ፖሊስ የወሰደብንን ንብረት እየመለሰ ባለመሆኑ ፒያሳ ላይ ስልኮቻችን ከእጃችን እየነጠቁ ከሚ ወስዱት ነጣቂዎች ለይተን ለማየት እየተቸገርን ነው ሲል የገለጸው ደግሞ ጋዜጠኛ አባይ ዘውዱ ነው። በፌዴራል ከፍተኛ ፍርድ ቤት ጥቅምት 10 2018 በነበረው ችሎት አባይ ዘውዱ በፌዴራል የተነጠቀውን ንብረት በተመለከተ አቤቱታ አቅርበዋል። እስካሁን ድረስ ፌዴራል ፖሊስ የወሰደብኝን አምስት የሞባይል ስልኮችና አንድ ቪዲዮ ካሜራ አልመለሰልኝም ሲል ገልጿል። በእርግጥ ይህ አካሄድ የፕሬስ ነጻነት እንዳይኖር የመስሪያ ንብረትን በመንጠቅ ባለሙያዎችን ለማዳከም ታስቦ የሚደረግ መሆኑ ግልጽ ነው ያለው አባይ፣ ፌዴራል ፖሊስ ስለ ምን የወሰደውን ንብረት እንዲመልስ አይደረግም? ፍርድ ቤቱም ተደጋጋሚ ትዕዛዝ የሰጠ ቢሆንም ሊፈጸምልን አልቻለም ብሏል። ፌዴራል ፖሊስ የወሰደብንን ንብረት እየመለሰ ባለመሆኑ ፒያሳ ላይ ስልኮቻችንን ከእጃችን እየነጠቁ ከሚወስዱት ነጣቂዎች ለይተን ለማየት እየተቸገርን ነው በሚል ገልጾታል። አፋብሃ ቴዎድሮስ እዝ ግዙፍ የኮማንዶ ኃይል ሲያስመርቅ አፋብሃ በላይ እዝ ደግሞ ከባድ ውጊያ እያደረገ ነው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጃዊ መተከል አራተኛ ክፍለ ጦር ለተከታታይ ስድስት ወራት ያሰለጠናቸውን ሶስተኛ ዙር የኮማንዶና የእግረኛ ሰራዊት የፋኖ አባላትን አስመርቀዋል። የክፍለ ጦሩ ልዩ ተወርዋሪ ሰንጥቅ ሻለቃ ሁለት ጊዜ ያስመረቀ ሲሆን አሁን ደግሞ ለሶስተኛ ጊዜ የበረሃው ዳኛ የሚል ስያሜ የተሰጣቸው ያሳምነው ኮር ልዩ የኮማንዶና የእግረኛ ሰራዊት ፋኖችን ማስመረቅ መቻሉን የአፋ ብሃ ቴዎድሮስ እዝ ጃዊ መተከል ክፍለ ጦር ህዝብ ግንኙነት ፋኖው ያዕቆብ ጌታውን ገልጿል። በህዝባዊ አብዮት የተቀጣጠለው የአማራ ህልውና ትግል ከጊዜ ወደ ጊዜ እየዘመነ በመምጣት ዘመናዊ ጦር መሳሪያ ከጠላት ማርኮ በመታጠቅ ወታደራዊ ሳይንስና ጥበብን እየተላበሱ የእሳት ነበልባል ወጣቶችን እያፈራ ይገኛል ያለው የክፍለ ጦሩ ህዝብ ግንኙነት መምሪያ ኃላፊ፣ ፋኖው ያዕቆብ ጌታውን፣ ጃዊ መተከል አራተኛ ክፍለ ጦር በስነ ልቦናና በአካል ብቃት የተገነቡ አማራዊ እሴትን የተላበሱ የምን የምንጊዜም የቁርጥ ቀን የሆኑ አይበገሬ ፋኖ ኃይሎችን ከክፍለ ጦር እስከ ብርጌዶች ድረስ በበቂ ሁኔታ አሰልጥኖ አስመርቋል ብሏል። ይህ ነበልባል የሆነ የበረሃ መብረቅ የፋኖ ሰራዊት በርካታ ጀብዶችን እየፈጸመ እንደሚገኝ የገለጸው ፋኖ ያዕቆብ አማራ ሀገራዊ ሁለንተናዊ ተሳትፎ እንዲረጋገጥና በህይወት የመኖር መብቱ እንዲጠበቅለት ከተፈለገ ፋኖነት መተኪያ የሌለው ዘላለማዊ የማንነትና የነፃነት ተምሳሌት ነው ሲል ገልጿል። በሌላ በኩል የአፋ ብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ አንደኛ ኮር ሜጀር ጄነራል ውባንታባ ተግባተ ተወርዋሪ ክፍለ ጦር በዘመቻ አርበኛ ተመስገን ጓዴ ድል እያስመዘገበ መሆኑን አስታውቋል። የሜጀር ጀኔራል ውባንታ አባተ ተወርዋሪ ክፍለ ጦር ሰራዊት ከደራ ተነስቶ ወደ እስቴ መካነ ኢየሱስ ከተማ በማምራት ላይ የነበረውን የሰሜን ምዕራብ እዝ 33ተኛ ኮር አካል የሆነው 77ተኛ ክፍለ ጦርን ከገላውዲዮስ ከተማ እስከ ገላውዲዮስ ከተማ ዙሪያ ገቦች ከንጋት 11 ሰዓት ጀምሮ ከፍተኛ ውጊያ ሲያደርግ መዋሉን የአፋ ባሀ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀኔራል ውባንታ አባተ አንደኛ ኮር ሜጀር ጀኔራል ውባንታ ሁለት አባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አረጋ ገልጿል። አገዛዙ ሁለት ጊዜ ማጥቃት ሞክሮ የነበረ ቢሆንም ከግላውዲዮስ እስከ ውባንተ ተራራ፣ ሞሻ ተራራ፣ ግድብ ተራራ፣ ግላውዲዮስ ከተማ ቴሌ ፈትሎና የተለያዩ ቦታዎች ላይ ከፍተኛ ተጋድሎን ሲፈጽሙ ውለዋል ሲል አርበኛ አረጋ ገልጿል። የአገዛዙን ሰራዊት ድባቅ በመምታት ገላውዲዮስ ከተማን ፋኖ በቁጥጥር ስር እንደዋለ የገለጸ ሲሆን፣ የሰባሰባተኛ ክፍለ ጦር ጡት ቆራጭ ሰራዊት በውባንተ ልጆች ሲገረፍ የሞራል የአካልና የቁስል ስብራቶ ችን ተከናውኗል ብሏል። ዘመቻው የአርበኛ ተመስገን ጓዴ ስድስተኛ ወር መታሰቢያ በማድረግ በሜጀር ጄኔራል ውባንታ አባተ ተወርዋሪ ክፍለ ጦር ሰራዊት አስደማሚ አውደውጊያ በማድረግ በርካታ ድል መመዝገቡን የገለጸው የክፍለ ጦሩ የህዝብ ግንኙነት መምሪያ ኃላፊው አርበኛ አረጋ ከ38 በላይ ጡት ቆራጭ መከላከያ አባል የተደመሰሰበት በባንዳው ጸዳሉ ደሴና በመከላከያ ስም የተቀመጠው ጡት ቆራጭ ቡድን የላካቸው የ30 ሺ ብር ወርሃዊ ተቀጣሪ ደህንነቶች በቁጥጥር ስር የዋሉበት የ303 ሁለተኛ ኮር 77ተኛ ክፍለ ጦር ኦርዲናንስ ኃላፊ ከና አጃቢዎቹ የተደመሰሰበት የ77ተኛ ክፍለ ጦር አንዷ ሬጅመንት የሰው ኃይል ከና አጃቢዎቹ የተደመሰሰበት ነው ብሏል። በአንዳቤት ውጊያ ተማርከው ይቅርታ ተደርጎላቸውና ምረት ተደርጎላቸው ተለቀው እያለ ተመልሰው ወደ አገዛዙ ገብተው ሲያገለግሉ እጅ ከፍንጅ የተያዙበት እንደ አጠቃላይ ከከፍተኛ አመራር እስከ ተራ አባል የተደመሰሱበት እንደሆነ የአፋብሀ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ባንታ አባተ አንደኛ ኮር ሜጀር ጀነራል ባንታ አባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አረጋ ገልጿል። ግብጽ በቀይ ባህር ዙሪያ ኢትዮጵያ መወሰን አትችልም ስትል ብልጽግና ደግሞ ጌታቸውና ሬድዋንን ወደ ኤርትራ ድንበር ልኳል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የቀይ ባህርን ጉዳዮች የማስተዳደር መብት በዳርቻው ላይ ለሚገኙ ሀገራት ብቻ የተወሰነ መሆኑን አጽንኦት ሰጥተው መናገራቸው በቀጠናው አዲስ መነጋገሪያ ፈጥሯል። ይህ መግለጫ በኢትዮጵያና ና በኤርትራ መካከል ውጥረት በታየበትና ወታደራዊ ግጭት ሊፈጠር ይችላል የሚል ስጋት በነገሰበት ወቅት መሆኑ ልዩ ትኩረትን ስቧል። የፖለቲካ ተንታኞች እንደሚሉት ሚኒስትሩ መግለጫ በዋናነት ኢትዮጵያን ኢላማ ያደረገ ነው። ሚኒስትር አብደላቴ ይህንን የተናገሩት እሁድ ዕለት በተካሄደው አምስተኛው የአስዋን የሰላምና የልማት ፎረም ላይ ነው። በውይይቱ ላይ የሶማሊያ የሱዳንና የሳውዲ አረቢያ ከፍተኛ ባለስልጣናት እንዲሁም የአውሮፓ ህብረትና የአለም ባንክ ተወካዮች ተገኝተዋል። የቀይ ባህር አስተዳደር ጉዳይ የባህር ዳርቻ ባለቤት የሆኑ ሀገራት የመጀመሪያና ብቸኛ ጉዳይ ነው ያሉት ሚኒስትሩ የቀጠናውን ደህንነት መረጋጋትና የሀብት ዘላቂነት የማስጠበቅ ኃላፊነት ያለባቸው እነሱ ናቸው ሲሉ አክለዋል። በቅርቡ በብልጽግና አገዛዝ የሚመራው የውጭ ጉዳይ ሚኒስቴር ኤርትራ የፕሪቶሪያን ስምምነት በመጣስ የኢትዮጵያን መሬት እንደያዘችና ለተቃዋሚዎች የጦር መሳሪያ እንደምታቀርብ በመክሰስ ለተባበሩት መንግስታት ለአፍሪካ ህብረትና ለኢጋድ መልእክት መላኩ ይታወሳል። የኤርትራ መንግስት በበኩሉ የኢትዮጵያን ክስ ግጭት ለመፍጠር መንገድ የሚጠርግ አሳሳች ዲፕሎማሲያዊ ዘመቻ ሲል አጣጥሎታል። አስመራ ክላም ኢትዮጵያ ላለፉት ሁለት ዓመታት የኤርትራን ወደቦች በሰላም ከተቻለ በኃይል ካልሆነ ለመቆጣጠር ስትጥር እንደነበርና ለዚህም የ ጦር መሳሪያ ስታከማች መቆየቷን ገልጻለች። ግብጽ የቀይ ባህርን ማንኛውም የኢትዮጵያ ተጽዕኖ በጽኑ ተቃወማለች። ምክንያቱም ቀይ ባህር ለግብጽ ወሳኝ የንግድ መስመርና ለአገሪቱ የገቢ ምንጭ ቁልፍ ለሆነው ለስዊዝ ካናል ዋና መግቢያ በር በመሆኑ ነው። ካይሮ በቀጠናው የሚፈጠር ማንኛውም የባህርና የጸጥታ ለውጥ የቀጠናውን የኃይል ሚዛን እንደሚያዛባና የራሷን የባህር ደህንነት ለመቆጣጠር እንቅፋት እንደሚፈጥርባት ታምናለች። በተለይም በህዳሴው ግድብ ዙሪያ ከኢትዮጵያ ጋር ውዝግብ ውስጥ ባለችበት በዚህ ወቅት ኢትዮጵያ በቀይ ባህር ላይ ወታደራዊ ይዘት ያለው ተጽዕኖ መፍጠሯ ለብሔራዊ ደህንነቷ ቀጥተኛ ስጋት እንደሆነ ትቆጥረዋለች። ይህ በእንዲህ እንዳለ በህወሀት ከመቀሌ የተባረው የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የተደረጉት አቶ ጌታቸው ረዳ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የአገዛዙ ከፍተኛ ሹሞች የመከላከያ አዛዦች፣ ና የአፋር ክልል አመራሮችን ያካተተ ቡድን በኤርትራ ና ኢትዮጵያ ድንበር ላይ ወደምትገኘው ቡሬ ከተማ ገብተዋል። ቡሬ ከተማ ከአሰብ በ80 ኪሎ ሜትር ርቀት ላይ ላይ የምትገኝ አነስተኛ ከተማ ስትሆን በኢትዮ ኤርትራ ጦርነት ጊዜ ብዙ ከባድ ውጊያዎች የተካሄዱባት ስፍራ ናት። የጌታቸውና የሬድዋን የቡሬ ጉዞም ጦርነቱን ፊሽካ ለመጀመር ይሆናል የሚል አስተያየት አሰጥቷል። ከሰሞኑም የቀይ ባህር አፋር ዴሞክራሲያዊ ግንባር በሚል የሚታወቀውና በብልጽግና የሚደገፈው ቡድን ወደ ኤርትራ ድንበር ዘልቆ በመግባት ውጊያ መክፈቱ ተነግሯል። ተርበናል ተጠምተናል፣ ብለው ለተቃውሞ የወጡት የአፋር ገዋኔ ነዋሪዎች በሶስት ቀን ውስጥ ጥያቄያችን ካልተመለሰ ዳግም ተቃውሞ እናስነሳለን አሉ። ተርቦናል ጠምቶናል፣ የስምንት ወር ደሞዝ አልተከፈለንም፣ በመጠጥ ውሃም ችግር ላይ ወድቀናል። እኛ ማንን እንጠይቅ? በየጊዜው አመራሮች ይቀያየራሉ፣ ህዝቡ ተቸግሯል ሲሉ የአፋር ገዋኔ ነዋሪዎች ተናግረዋል። በአፋር ክልል የገዋኔ ወረዳ ዞን ሶስት ነዋሪዎች ከደሞዝ ጥያቄና ከመጠጥ ውሃ ችግር ጋር በተገናኘ ጥቅምት 10 2018 ዓ.ም ከጠዋቱ ሶስት ሰዓት አካባቢ ህዝባዊ የተቃውሞ ሰልፍ መንገድ በመዝጋት አካሂደዋል ሰልፈኞቹ በሰልፉ ላይ ካልተከፈለን አናስተምርም እኛ የገዋኔ ነዋሪዎች እርቦናል ጠምቶናል ለወላጅ አልባ ህጻናት የስምንት ወር ደሞዝ ይሰጠን የሚሉና ሌሎችም ድምጾች አሰምተዋል የገዋኔ ወረዳ ሁሉም የመንግስት ሰራተኞች በ2017 ዓ ም የአምስት ወር ደሞዝ አልተከፈለንም በ2018 ዓ ም በጀት አመት ደግሞ የሐምሌ የነሐሴና የመስከረም ወር አልተከፈለንም በአጠቃላይ የስምንት ወር ማለት ነው ይላሉ ነዋሪዎች ክልሉ ራሱ ጥያቄያችንን ሰምተዋል በባለፈው አመት ሲከፍሉ የመቼ የመቼ ወር እንኳን እንደከፈሉ አልነገሩንም ብለዋል። አልፎ አልፎ ይከፍላሉ፣ እኛን እያዘናጉን ነው። በዘንድሮ ዓመት ችግሮች ይስተካከላሉ ብለን ስንጠብቅ ይኸው መስከረም አልቆ ጥቅምት ላይ ነን፣ እስካሁን ግን የተስተካከለ ነገር የለም ሲሉም ያብራራሉ። የመጠጥ ውሃ ችግር በክልሉ እንዳጠቃላይ እንዳለ እናውቃለን፣ ነገር ግን የእኛ የተለየ ነው። ይህን የውሃ ችግር ለመቅረፍ በ2012 ዓ ም ከወረዳዋ 30 ኪሎ ሜትር ርቀት ላይ ከሚገኝ ቦታ ተቆፍሮ ተሰርቶ ነበር። ነገር ግን ብዙም ሳይቆይ ተበላሽቷል። ከዛም በኋላ ችግሩ ተባብሶ ቀጥሏል ብለዋል። ነዋሪዎቹ አሁን ላይ አንዱን የሮቶ ውሃ ከ250 እስከ 350 ብር እየገዛን ነው። ይህንን ራሱ ለመግዛት እንኳን ደሞዛችን እየተሰጠን አይደለም። የገዋኔ ነዋሪ እያየው ያለው ሰቆቃ በጣም ያሳዝናል ሲሉ አብራርተዋል። የወረዳዋ ነዋሪዎች አብዛኛዎቹ ወላጅ አልባ ህጻናት ናቸው። እርዳታም አያገኙም። በጣም ችግር ላይ ናቸው። ደሞዝ በአግባቡ ቢሰጥ ኖሮ በቤተሰቦቻቸው የጡረታ ገንዘብ ይተዳደሩ ነበር። ይህ ግን አልሆነም፤ በማለት አክለዋል። ከሌላ አካባቢ መጥተው በወረዳዋ በመምህርነት የሚያገለግሉ መምህራኖች ስራቸውን ለቀው ወጥተዋል። በዛሬው ዕለትም ከትምህርት ቤት ተማሪዎች ተመልሰዋል፣ የሚሉት ነዋሪዎቹ መብላትና መጠጣት ያልቻለ መምህር እንዴት አድርጎ ያስተምራል? እኛ ማንን እንጠይቅ? በየጊዜው አመራሮች ይቀያየራሉ፣ ህዝቡ ተቸግሯል ብለዋል። ይህን ተከትሎ የወረዳው ነዋሪ ሰላማዊ ሰልፍ ወጥተን ነበር። ሰልፍ የወጡት ወጣቶች በመሀል መንገድ ላይ ደረቅ እንጨት እሳት በመለኮስ ተቃውሞ አሰምተናል። ለተወሰነ ደቂቃም የትኛውም ተሽከርካሪ እንዳይንቀሳቀስ አግደን ነበር። ሰልፍ ላይ ያለን የሀገር ሽማግሌዎች መጥተው ለሶስት ቀን ታገሱን ሲሉ ጠየቁ ነው። እኛም አባቶቻችንን ማስከፋት ስላልፈለገን እሺ ብለናቸዋል ይላሉ አባቶች በሰዓቱ ያሉን መንገዱን ክፈቱት መኪኖች ሂዱ ለእኛ ደግሞ የሶስት ቀን ዕድሜ ስጡን ችግሩን ለመቅረፍ በዚህ ሶስት ቀን እኛ የወረዳውን አስተዳደር እንጠይቅ መፍትሄ ከሌለው ግን ለእናንተ እናሳውቃለን ነው ያሉት እነሱን የላካቸው የወረዳው አስተዳደር እንደሆነም ሰምተናል ሲሉ ያስረዳሉ ሰልፍ የወጣንበት ዋነኛ ምክንያት ለስምንት ዓመት በመጠጥ ውሃ ችግር ላይ በመሆናችን የመንግስት ሰራተኛው ደግሞ የስምንት ወር ደሞዝ ስላልተከፈለው ነው የጡረታ ደሞዝ የሚያገኙ ህጻናት በረሃብ ውስጥ ስለሆኑ ነው ብለዋል ውሃ የምንገዛው በየወሩ ነው። ይህንንም የምናገኘው በመከራ ነው። ውሃውን የሚያመጡት የመንግስት መኪኖች ናቸው። በየጊዜው ጥያቄ ስንጠይቅ መፍትሄ እናመጣለን ነው ወረዳው ምላሹ። ዛሬ ደግሞ የሀገር ሽማግሌዎች ሰልፍ ላይ ያለን ለሶስት ቀን እንድንታገስ ጠይቀውናል። ነገር ግን አስቡት እስኪ ስምንት ዓመት ለተጠየቀ ጥያቄ በስምንት ዓመት መመለስ ሳይችሉ በሶስት ቀን ይመለሳል ብሎ ማሰብ ከባድ ነው ብለዋል። በወረዳው የአመራርነት የስራ ኃላፊነት ያላቸው አንድ አካል ጉዳዩ በቀላሉ እንደማይፈታ ለቲክቫ ኢትዮጵያ ተናግረዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ሐማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥማጡ ይጠፋል ሲሉ ተናገሩ። ጄዲ ቫንስ የጋዛ የተኩስ አቁም ስምምነት አተገባበር ከሚጠበቀው በላይ በተሻለ ሁኔታ እየሄደ ነው፣ እንዲሁም ስምምነቱ ጸንቶ ይቆያል ብለዋል። ቫንስ እስራኤልን በጎበኙበት ወቅት ታጣቂ ቡድኑ አሜሪካ በምክረ ሀሳቧ ላይ ያቀረበችውንና ገና ስምምነት ላይ ያልደረሰበትን ትጥቅ መፍታት በመጥቀስ ሐማስ የማይተባበር ከሆነ ድምጥማጡ ይጠፋል ሲሉ አስጠንቅቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው በመካከለኛው ምስራቅ የሚገኙ የአሜሪካ ታላላቅ አጋሮች ሀማስ ተገቢ ባልሆነ መልኩ የሚቀጥል ከሆነ ሐማስን ለማስተካከል ወደ ጋዛ በከፍተኛ ኃይል ለመግባት ዝግጁ ናቸው ሲሉ አስጠንቅቀዋል። ቫንስ ወደ እስራኤል ያቀኑት እሁድ ዕለት በሐማስና ና በእስራኤል ጦር መካከል ግጭት ተቀስቅሶ 12 ቀናት ያስቆጠረውን የተኩስ አቁም አደጋ ላይ የወደቀ በመሰለበት ወቅት ነው። እስራኤል ሀማስ ሁለት ወታደሮቿን መግደሉን ገልጻ በፈጸመችው የአየር ድብደባ በርካታ ፍልስጤማውያን ተገድለዋል። ትራምፕ በማህበራዊ ሚዲያቸው ላይ ሀማስ አሁንም ትክክል የሆነው ያደርጋል የሚል ተስፋ አለ ካሉ በኋላ ያንን የማያደርጉ ከሆነ ግን የሀማስ መጨረሻ ፈጣን፣ በቁጣ የተሞላና ድምጥማጡን የሚያጠፋ ይሆናል ብለዋል። ቫንስ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ ከሀማስ ጋር የሚያካሄደውን ጦርነት የሚያስቆምና ና ቋሚ የሆነ ስምምነት ላይ እንዲደረስ እንዲደራደሩ ግፊት ያደርጋሉ ተብሎ ይጠበቃል። ቫንስ በደቡብ እስራኤል መግለጫውን በሰጡበት ወቅት ሁለቱ ልዩ መልክተኞች ስቲቭ ዊትኮቭ እና ጄሬድ ኩሽነር አብረዋቸው ነበሩ። ዊትኮቭ እና ኩሽነር ሰኞ ዕለት እስራኤል ከደረሱ በኋላ ከጠቅላይ ሚኒስትር ኔታንያሁ ጋር ተነጋግረዋል። ትራምፕ ምክትላቸውንና ልዩ መልእክተኞቻቸውን ዳግም ወደ እስራኤል የላኩት የተኩስ አቆም ስምምነቱ ባለበት እንዲቀጥል ግፊት ለማድረግ እና የጋዛ የሰላም እቅድ ወሳኝ ምዕራፍ ነው የተባለውን ሁለተኛው ምዕራፍ ላይ ንግግር እንዲጀመር ለማድረግ ነው። የሁለተኛው ምዕራፍ ንግግር በፍልስጤም ግዛት ጊዜያዊ መንግስት እንዲቋቋም፣ ዓለም አቀፍ አረጋጊ ኃይልን ማሰማራት፣ የእስራኤል ጦርን መውጣት እንዲሁም የሐማስ ትጥቅ መፍታትን ያካተተ ነው። እስራኤል ከዚህ በፊት ሐማስ የሞቱትን ታጋቾች አስከሬን በሙሉ እስካልመለሰ ድረስ ለንግ ችግር አልቀመጥም ብላ ነበር። ቫንስ ዊትኮፍ እና ኩሽነር በመጀመሪያው የሰላም እቅዱ መሰረት የተደረሰውን የተኩስ አቁም ስምምነት ባለበት መቀጠሉን እና አለመፍረሱን ማረጋገጥ ይፈልጋሉ። ኒውዮርክ ታይምስ እንደዘገበው የአሜሪካ ባለስልጣናት የእስራኤል ጠቅላይ ሚኒስትር ከስምምነቱ ወጥተው ሐማስ ላይ ዳግም ጥቃት ይከፍታሉ የሚል ስጋት አላቸው። ኔታንያሁ ሰኞ ለት ለእስራኤል ፓርላማ ከጄዲ ቫንስ ጋር ስለ ጸጥታ ተግዳሮቶች እንዲሁም የፖለቲካ እድሎች ዙሪያ እንደሚነጋገሩ ገልጸዋል። አክለውም ሐማስ እሁድ ለት ግልጽ በሆነ መልኩ የተኩስ አቁሙ መጣሱን ተከትሎ 153 ቶን ቦምብ በጋዛ ላይ ማዝነባቸውን ለፓርላማው ተናግረዋል። አንደኛው እጃችን መሳሪያ ይዛል፣ ሌላኛው እጃችን ለሰላም ይዘረጋል ያሉት ኔታናሁ ሰላም የምትመሰርተው ከጠንካሮች ጋር እንጂ ከደካሞች ጋር አይደለም፣ ዛሬ እስራኤል ከምን ጊዜውም በላይ ጠንካራ ናት ብለዋል። በካይሮ የሚገኙት የሐማስ ዋና ተደራዳሪ ካሊል አልሀያ በበኩላቸው ቡድናቸውና ሌሎች የፍልስጤም አንጃዎች የተኩስ አቁም ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ ቁርጠኛና እስከ መጨረሻው ተግባራዊ ለማድረግ ዝግጁ መሆናቸው መሆናቸውን አጽንኦት ሰጥተዋል። ከአደራዳሪዎቹና የአሜሪካው ፕሬዝዳንት የሰማነው ነገር የጋዛ ጦርነት ማብቃቱን አረጋግጦልናል ሲሉ ለግብጽ አልቃሂራ ኒውስ ቴሌቪዥን ተናግረዋል። በተጨማሪም ምንም እንኳን በልዩ መሳሪያ እጥረት የተነሳ በፍርስራሹ ውስጥ ያሉትን ለመመለስ የሚያደርገውን ጥረት እጅግ አስቸጋሪ ቢያደርግበትም ሐማስ በጋዛ የሚገኙትን የሟቾችን አስከሬን ለማስረከብ ፈቃደኛ መሆኑን ገልጸዋል። የእስራኤል ባለስልጣናት ሐማስ የሁለት እስራኤላውያን ታጋቾች አስከሬንን በጋዛ ለቀይ መስቀል ማስረከቡን ገልጸዋል።